በጣም ነው እና ቀኗ ስምንትን ጠላሁት ብዬ ሁሉ ተናግሬ ቃለሁ። በስምንት መንገድ መዘጋጋት አጋጥሞኝ በጣም ነበር ያለቀስኩት ቀን በስምንት የምርቃት ፕሮግራም ነበር። ስለዚህ ለበጎ ነው። ወሩ ሙሉ ተፈትኛለሁ። ችግር የለውም። ክርስቲያን ደግሞ ይፈተናል። ማንም ሳይፈተን ደግሞ እዚህ ጋ ደግሞ የደረሰ የለ። ሁሉም ያልፋል። የማያልፈ ነገር የለም። ህይወት እንዲናት ዓለም እንዲህ ናት። ዛሬ ታይተን ዛሬ የምንሞትበት ነው። አታሳዘንም? እች ወጣቷ ማታ ሚካቧን ተሰርታ ለጠዋት ሞት። ይህም ያለብት ጥሩ ጥሩ ነገር እያደረግን ለሰዎች ጥሩ ጥሩ ነገር እየተመኘ እንሂድ ጥሩ ጥሩ ነገር። አሁን ታይተን አሁን፣ ያው ወጥቼ እኮ ላልመለስ ይችላለሁ እኮ አሁን እንዲሁም። በፊት ምንም የሚያስጨንቀኝ ነገር የለም። አሁን ግን ያስጨንቀኛል። እኔ ወጥቼ በዛ ድፍት ብዬ ብቀር ብሞት እነ ህፃናቶች ማነው ያላቸው እላለሁ። እስከዚህ እንድረስስባለሁ አሁን ለምንታየው ሰውን በዚህ ልክ ማበሻቀጥ፣ ሰውን በዚህ ልክ ማጥላላት፣ ሰውን በዚህ ልክ ማውረድ ምን አመጣው? ማበሻቀጥ ሰው የሰው ሞራል በዚህ ልክ እንደዚህ አውርዶ መጠን ምን አመጣው? አሁን አሁን አሁን ከዚህ ልጆችን ክትባት የምወስድበት ድረስ ላልደርስ እችላለሁ። ስሞት ላልደርስ ይህ እያሰምስቲ መልካሙ ነገር ነስ እንደ መልካም መልካሙን እያለፍኒል ማለት እኮ መልካሟን ነገር አንድ ቂጣ ካለሽ አንድ ቂጣ ለሁለት ቁርሶ መብላትን እንማር። ፊጥ ብላችሁ ሰው ላይ ከምትሳደቡ አንዴ ታዋቂውን አንዴ ባለስልጣኑን አንዴ ምኑን ጨድ ከምታደርጉ ስራችሁን አሰሩም። አገልግ ደውዪ ይዘልኝ ደውዪ ዘልኝ የኔ ውድ የልጅ እናት ነው ያለሳሰናችሁ፣ ደውሉልኝ። ደግሞ አሁን በልጆች እያርሽ ቢያሰብ ይና በሉኝ። እናንተ እንደሆነ ነው ስራችሁ፣ ሌላ ገር ምትጠቁት ነገር የለም። እኔን ቅጭ ቅጭ ነው እውነት የሚናገር ሰው አይወደድም። እውነቷን መተናገር ነው ነራ። አልጨረሳችሁም ልጆች

ምን አረገ? ጸባይ፣ አንድ ጸባይ ምን ምን ጌቴ ያሳድግልኝ፣ ከሰያቸው ይበቃቸው። እንደዚህ አድርጌ የማሳድግ ነ እናት ጥሩ እናት

ታዲያ ገርዳሚዋ አኳ ያገባችሁን ባላያችሁት አያችሁ። ታደለ ገርዳሚ ሆኜ ቀጥላል። ደሞ እኔ ለማሳያችኋለሁ በአንዴ ከማፈነዳ ገርዳሚ ነኝ፣ ሰርቫንት ሰራተኛ ነኝ ነኝ። ምን ይጠበስ። አዎ እኔ ቼንጅ የሚባል ነገር አለ። ሁሌ እንደዛ አይደለም። ሊጥ እንኳን ሊጥ እንለውና ቦክቷል ይባላል ከዚያ ደግሞ ይጋገራል። ሶስት ነገር አለው። እንኳን እኔ አሁን ገርዳሜ የገርዳሚ ካራክተር የለኝም በጣም ተዋናይ ሆኜ ያሳያቸዋለሁ። የገርዳሚ ካራክተር የለኝም፣ እውነቴ ነው። እንደ ገርዳሚነት አይደለም በዚህ ገርዳሜ እኔ በጣም አያፍ ማይንድ አያፍ ሊሞሪ አይካናት አሻሮ እየቆለው ነው። ትምህርቴ ወደኋላ ባለ ደግሞ ሀገሬ ነበር መመራው አሁን እንደማስተዳድራቸው አሁን እያስተዳድርኳቸው አይደለ የአገልግል መሪ አይደለው እንዲሁን የአገልግል ፕሬዝዳንት ነኝ እኮ። ወደድሽም ጠላሽ ፍርጥ ያለሽ እንጂ የአገልግል መሪ ነኝ። ወደድኩም ጠላው እያንዳንዱ እኳ አጥፍቶ ተደብቆላቸው ነው ተነገረኝ እኮ ከእኔ እንዲያድርጎ ተደብቆ ተሸፍኖለት እንዲተብል የአንቺ በሚዲያ ላይ ወጣ እንጂ አይዞሽ ከኔ በላለ ተላልቆ ቴሎች ኦ ተብሎ ኦ በቃ በቃ በቃ ተብሎ በብር በምን ተሸፍኖ እኔ ምስኪን ስለሆንኩ እድሜ ለጉችና እድሜ ለሊያሾ አቀዝቀዟቸሁ የፈለኋ አድርጋችሁ የነበረ በረድ ያደረጉልኝ እና እንዴ፣ ስለዚህ ምጭቅራለሁ። የአገልግል መሪ ነኝ፣ ወዱ ኬቴሪንግ የሚባል መሪና መሪ ነኝ። እያንዳንዱ ኬቴሪንግ መሪና መሪ ነኝ። እንትን ራሱ ፒንሳ ምናምን የፈጠሮች አዘጋጃለሁ። ብ ሬድ ላይ አንዷ መጣችና ከተፈረገ ክፍል ጎበዝ፣ እኛ የአረብ ሀገር ቅመም መዳቦች ጎበዝ ነን። እዚህ ሶፋ ላይ ተቀምጠሽ ሽንኩርት ማትልጭ ሆል ወሬሽን አውል